በዘመናችን የሆነ ታሪክ ነው የምነግራችሁ። ይህቺ ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም፣ አዲስ አበባ እኖራለሁ ብላ ከገጠር ይዛ መታለች። ስራ ቢፈለግ የለም። አንድ አመት ከስምንት ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላን እኔና አንድ ጓደኛዬን ስናወራ እንግዲህ አንድ አመት ከስምንት ወር ገመና እንደብቄ እናት አባቴም በቀንም አንድ ቀን እየመገብ ካኑር ያለው የቤት ኪራይ መከራ ነው። ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ነጉ ወደ አረብ ሀገር ተሰደዳለሁ አለች። ታይብንላት እንቢ አለች። ጥቂት ገንዘብ አዋጣንላት ለሽልማት የተሰጣትን የአንገት ሀብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። ሶስት ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ ሶስት ሰው አይነ ሰው መጥጠቱ ሆስፒታል ስትመላለስ ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አላት። ከቻልሽ የኛን እስልምና ተቀበይሽ አዳጅ ከኛ ጋር ካልሆነ ግን ወደ ሀገርሽ ሂጂ፣ የማያምን ሰው በአገራችን የመቀበር ልማድ የለንም አሏት። እነሱ ተማምኖ ሞት አውጀውላታል። ዶክተሩ ሁለት ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለውበት ቦታ አክሱምም እያለሁ እዛም ገጠር እያለን ሲጨንቀኝ ስታመን ጸበል ቦታ ነበር መሄድ አሁን ግን ባለውበት ጸበል የለም በአንቺ ማይፀን ውስጥ ዘጠኝ ወር ከስድስት ቀን ኖሬ አለው የአንቺ ስጋ ማለት የእኔ ስጋ ነው እባክሽ ሂጂና ተጠመቂልኝ አለቻት የተልእኮ ጥምቀት ማለት ይሄ ሂጂና ተጠመቂልኝ በአንቺ ስጋ እመቤቴ እኔን አጥምቃት ትፈውሰኛለች አምናታለሁ ሂጂ አለች ለካ እናትዮ እግራቸውን ያማቸዋል ያማቸው። እሳቸውም ጳግሜ አንድ 232013 ዓ.ም ልደታ ታውቁታላችሁ ብዬ አስባለሁ። ሜክሲኮ ልክ ሲገቡ እዛ በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ይቺ ጥምቀት የኔ ጥምቀት አይደለችም፣ ልጄ ባለችበት ቦታ አጥምቂልኝ ትላለች እናትየ። ገባች ተጠምቆ ሲወጡ ሶስት ቀን ነው ተጠምቆ የወጡት። ደውልልኝ አሉ ዶክተሩ ለቀን ቀርቶሻል ብለዋል ብለል እናትየ ሶስት ቀን የተጠመቁት ሲደወል ልጅቷ ዝልፍልፍ ብላ ወድቃ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን። ሰውነቴ ላይ የነበረ ያ ክብደት የሚመሰን አላንቀሳቅስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በር ቆምኩኝ አለች። ይህ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አንቺም ካላወቅሽ እኔ ምን አውቃለሁ ይላታል ዶክተር። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ ከሄደበት ቦታ የስድስት ሰዓት መንገድ መርቶ ተመልሶ ሕክምና ገባ። ልጅቷን አምጡ ይላል። ይኸው እኔ ነኝ ትላለች። እባካሽ አትቀልጂብኝ፣ ልሰራ ነው ያለሁትን፣ እኔ ልጅቷን አውቃታለሁ፣ ኪሏ ይሄን ያለው ደሞ እንዲ ነው። አንቺ ደሞ ሳይሽ አዲስ ህፃን ልጅ ነው የምትመስ፣ ልጅቷን አምጪ አላት። አይ እኔ ድኜ ነው አለች። እንዴት ሆኖ? ተጠምቄ ኬት አምጥተ ጸበል፣ አረብ ሀገር አደለ ሞ እያለሽ፣ ኬታ መጣሽ? አይ እናቴ ተጠምቃልኝ። እናቴ ልትጠምቅ ስትገባ ወላዲታ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጠዋት ስነሳ ሙሉ ሰውነቴ ረጥቦ ነበር የምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ በእውነት ድነሸን አንድ ኮነማ። እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን ሁለት ኪኒንና ሶስት መርፌ እየተወገውነ 17 ዓመት የገፋሁት እባክሽ ሀገርሹ ሰጅኝ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ፣ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውዬው እዚህ የገባው ሐሙስ 10 ሰዓት ላይ ነው። ማታ አሁን ወስዳችሁ ካላጠመቃችሁኝ አለ። ብንለው ምን ሰራ በፍጹም በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋ። ለሊ 9 ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ እጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ የመጀመሪያ ተጠማቂ ሆኖ ገባ። እንደ ገባ መጮን ጀመረ። ሲወጣ ሆስፒታል ውሰዱኝ አለ። አረ እባክህ እንደው ቢያንስ አንድ ሱባኤ ሳምንት ተጠመቅ። በፍጹም ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁን ውሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለው፣ እንደ ጉም ደመና ወጥቶ ሲወጣ ይቻለው። ውሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀን። ሲመጣ ካንሰር የሚባል የለብም ተባለ። አላምንም ኢትዮጵያውያንን አለ ዶክተሮቻቸው እንዴት ናቸው? 17 ዓመት የተያዝኩትን እንዴት የለም የለም ትሉኛላችሁ? አለ አይ አገሬ እጄ ይመረመራሉ። ሄዶ ሲመረመር የለብም ተባለ። አሁን ግብጽ ቤተ ክርስቲያን እዛው ተጠምቆ ሚስቱም ሶስት ልጆቹን ተጠምቆ ያገለግላል።